ኤችአይቪ የሰውነት ህዋሶችን ማጥፋት ሲጀምር የሚያመጣቸው ስምንት የበሽታው ምልክቶችን ላካፍላችሁ። ቪዲዮችን ከወደዳችሁ ሼር፣ ላይክ እና ፎሎ ማድረጋችሁን አእርሱ። አንደኛ፣ ሁለቱም ከንፈሮቻችን የሚገናኙበት ቦታ ላይ የመሰንጠቅ ወይም ደግሞ የመቁሰል ቁስሎች እንዲፈጠሩ ያደርጋል ነው። ይህ ሁኔታ ብዙ ጊዜ ኤችአይቪ ያላቸው ላይ በተለይ የመጀመሪያ ምልክቶች ከሚባሉት ውስጥ የሚካተት ሲሆን ግን በሌሎች በሽታዎች ምክንያትም ሊከሰት ይችላል ለምሳሌ ባየርን ጥረት በፈንገስ ኢንፌክሽን ሊመጣ ይችላል። ሁለተኛው በፈንገስ ምክንያት የሚመጡ በሽታዎች ናቸው። ያው የአፍ ውስጥ ፈንገስ በተለይ ምላስ ላይ ነጭ እርጎ የሚመስል ነገር ልክ ምስሉ ላይ እንደምታዩት እንደዚህ አይነት ነገር እንዲወጣ ሊያደርግ ይችላል። አብሮም ያው የመለብለብ የማቃጠል ስሜትም ይኖረዋል ነው። ብዙ ጊዜ ምላስ ላይ የሚወጣ ቢሆንም በሌሎች የአፋችን የአፍ ቦታዎች ለምሳሌ በጉንጫችን በኩል ያለው በውስጥ በኩል ያለው የአፋችን ክፍል እንዲወጣ ሊያደርግ ይችላል። ትናጋ ላይም እንዲወጣ ሊያደርግ ይችላል። አንዳንዴ ግን እንደዚህ አይነት ነጭ ነገር ሳያወጣ የፈንገስ ስሜቱ ምላስ በጣም በማቃጠል ወይም ደግሞ የመለብለብ ስሜት ብቻ የበሽታው ስሜት ሊሆን ይችላል ነው ሌላው የሰውነት ፈንገስ ወይም ደግሞ ጭርት ነው። ልክ ምስሉ ላይ እንደምታዩት በተለይ ኤች አይ ቪ ያላቸው ታማሚዎች ላይ ሰፋ ያለ የሰውነት ክፍል ላይ ሲወጣ ይስተዋላል ከኤች አይ ቪ ከሌላቸው ጋር ሲነጻጸር ማለት ነው። ሶስተኛው በምላስ ዳር ዳር ላይ ጸጉር የሚመስሉ ነገሮች እንዲወጡ ሊያደርግ ይችላል ነው ልክ ያው ምስሉ ላይ እንደምታዩት ማለት ነው። አራተኛው አልማዝ ባለ ጭራ ነው። ያው አልማዝ ባለ ጭራ ስሜቱ ምንድነው? በጣም ከፍተኛ ሕመም ያላቸው በተለይ ግማሽ ሰውነት ለምሳሌ ደረት ላይ ወይም ሆድ ላይ የሚወጡ ውሃ የቋጠሩ በጣም ሕመም ያላቸው ሽፍታዎች እንዲወጡ ያደርጋል ማለት ነው። ያው እነዚህ ሽፍታዎች ብዙ ጊዜ ያው እንዳልኩት ደረትና ሆድ አካባቢ ያለው የሰውነት ክፍል ላይ ነው በብዛት የሚታዩት፣ ግን ያው ሙሉ ሰውነት ላይም የተለያዩ ሰውነት ክፍሎች ላይም እንዲወጡ እንዲወጡ ሊያደርግ ይችላል ነው። ዓይን አካባቢ ላይ ከወጣ ልክ ምስሉ ላይ እንደምታዩት፣ በዚህ መልኩ እንዲወጣ ሊያደርግ ያደርግ ይችላል። ይህ ደግሞ በጣም አደጋው ምንድን ነው ዓይን እይታን አደጋ ላይ ሊጥል የሚችል ነው እና ቶሎ ሕክምና ማግኘት ያለበት በሽታ ነው። የዚህ የአልማዝ ባለጭራ አደጋው በዚህ ብቻ የሚያበቃ አይደለም። ሽፍታዎቹ ከጠፉ በኋላም ከፍተኛ የሆነ የማያበራ ወይም ደግሞ ዘላቅ የሆነ የመለብለብ ደግሞ የማቃጠል ስሜት እንዲኖር ሊያደርግ ይችላልና አንዳንድ ጊዜ በቃ እንቅልፍ ሁላ እንዳይተኙ ሊያደርጋቸው ይችላል። አምስተኛው ተደጋጋሚ የጉንፋን ወይም ደግሞ የአፍ ውስጥ ቁስለቶች የጆሮ መታማ ወይም ደግሞ የጆሮ ኢንፌክሽኖች እንዲመጡ ሊያደርግ ይችላል እና በዚህ ምክንያት ደግሞ ተደጋጋሚ የጆሮ ምግል መፍሰስ እንዲኖር ሊያደርግ ይችላል። ስድስተኛው ከፍተኛ የሆነ የሰውነት ማሳከክ እና ማሳከኩን ተከትሎ ደግሞ በማከኩ ምክንያት ምስሉ ላይ እንደምታዩት በቃ ሰውነት ጠባሳ በጣም ብዙ ጠባሳዎች እንዲፈጠሩ ሊያደርግ ይችላል። ሰባተኛው ምልክት የሰውነት ክብደት መቀነስ ነው። የክብደት መቀነስ መጀመሪያ ላይ በአንፃራዊነት ያው መጠነኛ ሊባል የሚቻልበት ሁኔታ ነው። መጀመሪያ አካባቢ ማለት ነው ያው በዚህ በሽታ ደረጃ ያሉ ታማሚዎች ወደ አስር ከመቶ አካባቢ የሚሆን እምኖ ከአስር ከመቶ በታች የክብደት መቀነስ ይኖራቸዋል፣ ነው መጀመሪያ አካባቢ። ያው ለምሳሌ አንድ ሰው 50 ኪሎ ቢሆን ያው 50 ኪሎ አስር ከመቶ ያው አምስት ስለሚሆን ወደ አምስት ኪሎ አካባቢ ይቀንሳል ማለት ነው። ከዛ በታችም ሊሆን ይችላል። በሽታው ገና መጀመሪያ ላይ ደረጃ ላይ ሲሆን ማለት ነው። በሽታው እየጠነከረ ሲመጣ ግን ያው ክብደቱ በጣም እየቀነሰ እንዲመጣ ሊያደርግ ይችላል። ከወር በላይ የሚቆይ ትኩሳትና ከወር በላይ የሚቆይ የተቅማጥ ስሜቶችን ሊያመጣ ይችላል። ስምንተኛው ተደጋጋሚ የሳምባ ምችና የሳምባ ቲቪ እንዲመጣ ሊያደርግ ይችላል። በእነዚህ ምክንያት ከፍተኛ የሆነ ሳል፣ ትኩሳት፣ የትንፋሽ ማጠርና የደረት ውጋት እንዲመጣ ሊያደርግ ይችላል። እነዚህ የጠቀስኳቸው ስሜቶች ሲዲፎር የሚባሉ ሕዋሶች ከ200 እስከ 500 ባለው ውስጥ ሲሆኑ ነው በብዛት የሚታዩት። ሲዲ ፎር ዋሶች ከሁለት መቶ በታች ሲሆኑ ግን በጣም ከባድ የሚባሉ የበሽታው ስሜቶች ያው የሚከሰቱበት የበሽታ ደረጃ ነው። ይሄ ደግሞ ያው ምንድነው የሚባል ኤድስ የሚባለው ደረጃ ያው ብዙ ጊዜ ሲዲ ፎር ከሁለት መቶ በታች ሲሆን የሚመጣ የበሽታ አይነት ነው እና ያው ይሄ ደግሞ መጨረሻ የደረሰ ኤችአይቪ ወይም ደግሞ ኤድስ ደረጃ የደረሰ ኤችአይቪ ኢንፌክሽን ምን አይነት ስሜቶች አሉት የሚለውን በቀጣይ ቪዲዮ የምናይ ይሆናል።